በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መላከ ገነት አባ አብርሃም ቤተክርስቲያን አስተዳዳሪ ዶክተር መርሻ ለይ የሀገረ ስብከታችን መላከ ሰላም ቀሲስ መሰረት፣ ቀሲስ ቴዎድሮስ የአጥቢያ ሌሎችም ዲያቆናት በዚህ የተሰበሰባችሁ ምእመናን፣ ከሩቅም ከቅርብም የመጣችሁ ልጆቻችን እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ሁላችንንም እስከዚህ ሰዓት በሕይወት ጠብቆ በዚህ ቦታ እንድንገኝና ይህንን በዓል በዚህ ሁኔታ እንድናከብር ስለረዳን ስለፈቀደልን ለእሱ ክብር ምስጋና ይግባው። ወደፊትም እንደዚሁ እየተሰባሰብ እሱን ለጋራ እንድናመሰግን ከሱም የሚገኘውን በረከት እንድንቀበል ይርዳል። እንግዲህ ዛሬ ቅድም በመምህሩ በመላከ ሰላም ቀሲስ መሰረት እንደተማርነው ይሄ የጽጌ ወቅት ነው። በተለይ ዛሬው እሑድ ደግሞ ካሉ የጽጌ ሰንበታት የመጨረሻው ናው ተፈጸመ ማለት ተስየ ተባየ ተባለ የሚዘመርበት ሁድ ለቅዳሜ ለሉት ሙሉ ካህናቱ ምናኑ በቤተክርስቲያን ተገኝተው መዛንታችን ኢየሱስ ክርስቶስና እናቱ ቅዱስ ድንግል ማርያምን የሚያመሰግኑባቸው ሰንበታት ይሆኑ እነዚህ። የነዚህ ሁዶች መጨረሻ እንደሆነ በርግጥ፣ የደሌሎች እሁዶች መስጋና የለም ማለት አይደለም ግን ይሄ ባንደው በብዛት ስለ ጽጌ ስለ ክርስቶስ ከእናቱ እና እንዲሁም ከሌሎች ጋር የተሰደደውን ስደት በማስታወስ ከፍተኛ የሆነ ዝማሬ የሚዘመርበት የሚዘመርባቸው ሰንበታት ስለሆኑ ነው። እንግዲህ ዛሬ በዚህ እግዚአብሔር አድሎን ያ የመጨረሻው ሰንበት የሆነው ማሕሌት ተቁሞ አድሯል። የአማኑኤልን በዓል አክብረናል። ይሄ በእውነት ታላቅ ክብር ነው። ታላቅ ስጦታም ነው። ይህንን የሰጠን ይህን ያህል ያከበረን አምላካችን እግዚአብሔር ከምስጋና ይግባው። እንግዲህ ጌታ ተሰዷል ስንል መቼም አንደኛ ትንቢተ ነቢያት ሊፈጸም ዘንድ፣ ሁለተኛ ደግሞ ይህንን የስደትን ይባርክ ዘንድ አገሩንም ይባርክ ዘንድ፣ እንዲሁም ደግሞ ጣዖታትን ያጠፋ ዘንድ ነው የተሰደደን እንግዲህ ሁላችን ደግሞ እንደምናውቀው በዚህ በስደት ወቅት ግብጽ ብቻ ሳይሆን እመቤታችን ከነልጇ በኢትዮጵያም እንደነበረች ያው በቤተክርስቲያናችን ትምህርት ይሰጣል እና ለመባረክ ነው ጭምር ነው የለግ እንግዲህ ይህንን ወቅት ሁልጊዜ ስናስበው፣ ከሱ በኋላም የነበሩ ብዙ ስደቶች ነበሩ፣ እናውቃለን። በተለይ ደግሞ በሮም የነበሩ ነገስታት በክርስቲያኖች ላይ በሚያነሱት ተቃውሞ በሚያውጁት የተሳተ አዋጅ ምክንያት ብዙ ስደተኞች እንደነበሩ እናውቃለን። በተለይ ደግሞ ዘመነ ሰማዕታት ተብሎ በሚጠራው ዘመን ውስጥ በብዙ ሺህ የሚቆጠሩ ክርስቲያኖች ምንም ምን ጥፋት ሳያጠፉ ሕይወታቸው እንደጠፋ እናውቃለን። ከዚያም በኋላ እንግዲህ በተለያየ ዘመን ሰማዕታት የሰማዕትነትን ክብር እየተቀበሉ እንደሆነ እናውቃለን። ነገር ግን ቅድም እንደሰማ ነው እንዲሁም ደግሞ የሚዲያውም እንደምናነበው እንደምናየው በዚያም አካባቢ ካሉ ሰዎች እንደምንረዳው ደግሞ በዚህ ወቅት ብቻ አይደለም። በእውነት በሀገራችን ክርስቲያን በመሆናቸው ብቻ ከሆነ አካባቢ እነሱ አይደሉም፣ ምናልባት ወላጆቻቸው ወይም ቅድሚያቶቻቸው መጥተዋል ተብሎ ሲን ስለተነገረ ብቻ የሚሞቱ በጣም ብዙ ወገኖች እንዳሉ እናውቃለን። ይሄ በእውነት የሚያሳፍር እንደው ከትክክለኛ ሰው የማይጠበቅ ነውር ነው። የሚያሳዝን የሚያስለቅስም ነው። እነዚህ ሰዎች ተወልደው ያደጉ ብዙዎቹ እዚያ ነው። ህፃናቱን አሁን መቼም ምናልባት ትልልቆቹ ከሌላ አካባቢ መጡ ሊሆኑ ይችላሉ። ነገር ግን ሌላ አካባቢ ስንል እኮ አሁን ከሌላ ሀገር ማለታችን አለ። ኢትዮጵያውያን ናቸው፣ ኦርቶዶክሳውያን ናቸው። ከአንዱ አካባቢ ወደ ሌላው አካባቢ ሄደው የመኖር ፍጹም የሆነ መብት አላቸው። አይደለም እዚያ እዚህ እንኳን መተን እየኖርን አይደል? እንደኛ የውላቸው አሁን እኮ በግልጽ በሌላ ሀገር በአሉን እንዲበላ ሁኔታ እያከበርን ነው። እስኪ ምን ተቃውሞ አለ? አሁን ፖሊስ እንኳን ብቃ አይለም። እንዘምራለን፣ እንጸለያለን፣ ምንም ነገር የለም። ይህ በእውነቱ ትልቅ ትምህርት ነው። ቅድም እንደተነገረው በዚህ ሀገር ላይ በጣም ብዙ ስቃይ አልፏል። ብዙ ሰው ህይወቱ ጠፍቷል። በዚህ ብቻ ሳይሆን ከዚህ አልፎ በሌሎች ሀገራትም ብዙ ሰዎች አልቀዋል። ነገር ግን ያ ነገር አገር እንደማይገነባ ህዝብን እንደማያበዛ ስልጣኔን እንደማያመጣ ቴክኖሎጂን እንደማያሳድግ ስላወቁ ተቀይረው አሁን ዛሬ አይደለም እነሱ ሂደው ሌላውን ሊገፉ ቀርተው በግፍ የሚመጣውንም ተቀብለው እንደዚህ ያስተናግዳሉ። በእኛ ግን እኛው ራሳችን በራሳችን ላይ የጭካኔ ስራ እየሰራን ነው። ይህ በጣም የሚያሳዝን ነው። በጣም ሰሞኑን እንግዲህ እንደሰማችሁ በጣም ብዙ ሰዎች አልቀዋል። እንግዲህ ትናንትና የሞቱትን የዛሬ ዓመት የሞቱትን ከዛሬ ስንት ዓመት ጀምሮ እየሞቱ ያሉትን ረስተን አይደለም፣ እንደው በአጭሩ በዚህ ወቅት በዚህ በአጭር ጊዜ የሞቱትን እያስታወስ ነው። በእነዚያ ሰዎች ምክንያት ሰው ሲያለቅስ ሰው ለምን እንደዚህ ይሆናል ብሎ ተቃውሞ ሲያስነሳ እዚህ አካባቢ ያሉ በስልጣን ላይ ነን ያሉ ሰዎች የለም ይላሉ። በጣም የሚያሳዝን ነው። በእውነ የተገደሉ ሰዎችን ቢቻል ገዳዩን ይዞ ለፍርድ አቅርቦ እከሌ ነው የገደላቸው፣ ስለዚህ በፍርድ ይህንን አግኝቷል ተብሎ ሊነገር ይገባ ነበር። የሞቱ ሰዎች እያሉ ሚዲያ በፎቶቸውን እያየን ስማቸውን እያወቅ ካህናቱም፣ ምእመናኑ፣ ሕፃናቱም፣ ታላላቆች እነዚህ ሁሉ እየሞቱ ግን የሞተ የለም ብሎ መናገር በእውነቱ ከሞቱ ጋራ በተለያየ መንገድ የሚገናኝ ሰው ነው ማለት ይቻላል። ይን የዚህ አይነቱ ሰው አረመኔነት ነው በእውነቱ። ስለዚህ ወገኖች፣ በእውነቱ ይህንን አንደኛ እውነት ለእግዚአብሔር ሁላችንን ከልብ በመነጨ ስሜት መንገር አለብን ማድረስ አለብን፣ እንዲህ አይነቱን ነገር እንዲያቆም። በተለይ ደግሞ እንዲህ አይነት አስተሳሰብ ያላቸውን ሰዎች ሀሳባቸውን እንዲያርቅልን ቅን አስተሳሰብ በህይወታቸው ውስጥ እንዲገባ እንዲያደርግ መለመን አለብን። ሁለተኛ ደግሞ ገዳዮች ብቻ ሳይሆኑ በገዳዮች አካባቢ ያሉ ሰዎች ደግሞ ይህን ነገር እንደ መቃወም ስራቸው ነው። ኃላፊነታቸው ይሄ ነው፣ የገደለን ወንጀለኛን፣ ክፉውን፣ አመፀኛውን ሰው ይዞ ወደ ትክክለኛው ቦታ ማድረስና ስለ ሞቱ ሰዎች ቢቻል ይቅርታ እንዲጠይቅ ያሉት ደግሞ እንዲሁ በነፃነት እንዲኖሩ የማድረግ ኃላፊነት ነው ያለባቸው። ነገር ግን ያን አላደረጉም። ስለዚህ እነዚህም ሰዎች ደግሞ በእውነቱ እንዲህ አይነት አስተሳሰብ ያላቸው ትናንትናም እንደምንሰማው በሌሎች አካባቢዎች የነበሩ ብዙ ሰዎች ሲሞቱ ምንም ያላሉ ዛሬ ደግሞ በስልጣን ባሉበት ቦታ ላይ ብዙ ሰዎች እየሞቱ ዛሬም ደግሞ የትናንትና ሀሳባቸውን በድፍረት እየገለጡ ስለሆነ እነዚህን ሰዎች በቃችሁ እንዲላቸው ወደ ትክክለኛው መንገድ እንዲመለከቱ እንዲያዩ እንዲያደርጋቸው ልንለምን ያስፈልጋል። በአቅማችን ደግሞ ይህንን ድምፅ ማሰማት ያስፈልጋል። በሆነ ለመናገር ብዙ ሰው በተናገረው ቁጥር ብዙ ሰው እንዲህ አይነቱ መንገድ ትክክል አይደለም ብሎ ሀሳቡን ለመንግስትም ይሁን ለሌላ አካል በተናገረ ቁጥር መብቱ ሊከበር የሚሞቱ ሰዎችም ደግሞ በህይወት ሊኖሩ እንደሚችሉ ሊያደርግ ስለሚችል ሁላችንም እንዲህ አይነቱን መንፈስ እንዲህ አይነቱን ሀሳብ የሁላችን ሀሳብ የጋራ ሀሳብ እንደሆነ ልንይዝ ይገባል ብዬ አምናለሁ። እውነቱ በዚህ ግፍ የሞቱትን ወገኖቻችንን እሱም ራሱ የተሰደደው እንዲህ አይነቱን ሞት ሰማዕትነት ለመባረክ ስለሆነ ይህንን የሰማዕትነት ዋጋ ይስጥልን። በዚያም አካባቢ ይሁን በሌላም አካባቢ ያሉትን በጭንቅ ያሉ ብዙዎች ናቸው በእውነት እንዲሁ በዚህ ብቻ ሳይሆን በሌላው ራሱ በተወለዱበት ባደጉበት አገር ሁሉ ብዙ እናያለች ብዙ ሰዎች ስላሉ እነሱንም እግዚአብሔር በእውነቱ ወደፊት ከሚመጣ መከራ ያድናቸው፣ ይሰውራቸው። የሞቱትን ነፍሳቸውን ይማር፣ ሁላችንም ያጽናን። አሜን። አቡነ ዘበሰማያት ነው